ዛሬ በሶማሌ ክልል ልንጎበኝ ያሰብናቸው ልንፈትሽ ያሰብናቸው ስራዎች ፕራይመሪሊ ሁለት ሴክተር ላይ ነው። አንደኛው ግብርና ነው። ሁለተኛው ኢንፍራስትራክቸር ነው። ግብርናን በሚመለከት ሶማሌ ክልል ሊታረስ የሚችል ሰፋፊ የእርሻ ፖቴንሻል ካላቸው ክልሎች አንደኛው ነው እስከ አስር ሚሊዮን ሄክታር ሊታረስ የሚችል መሬት አለው። ከዚህ ውስጥ 25 ፐርሰንቱ 2.5 ሚሊዮን ሄክታር ገደማ በኢሪጌሽን ሊታረስ ይችላል። አሁን የምናየው የኢሪጌሽን ስራ ውጤት ነው። ይሄ ዛሬ 3 ዓመት 4 ዓመት ሶማሌ ክልል ለዚህ አይነት ስራ አልነበረም። በኢሪጌሽን ሶማሌ ክልል መሬት ብቻ አለም። ያለው ውሃን ስንመለከት አራት በጣም ትላልቅ ወንዞች አሉ። ከዝናብ ውጪ ሰፋፊ የከርሰ ምድር ውሃ አቅም አለው። በጣም የሚታይ ለም መሬት አለው። በኢሪጌሽን 2.5 ሚሊዮን ሄክታር ማረስ ማለት በሄክታር 40 50 ኩንታ ከተገኘ ምን ያክል እንደሆነ መገመት ይቻላል። ብዙ አይነት ነገር ነው እዚህ ጋ መልማት የሚችለው ስንዴው፣ ሮዙ፣ በቆሎ ማሽላው፣ ዘንጋዳ የፈለግከው ነገር ሊመርት ይችላል። ምክንያቱም መሬት ወጣ ይመቻል። ውሃውም እንደዛው የሚያስፈልገው የኢሪጌሽን ኢንፍራስትራክቸር አግሪካልቸር ኢንፍራስትራክቸር በጣም ውድ ነው። ካናል መስራት በጣም ኤክስፔንሲቭ ነው። ስራውም ጊዜ ይወስዳል። እነዚህን እያስፋፋን ይህንን አካባቢ በሙሉ ወደ እርሻ ብንቀይር የሶማሌ ክልል ለኢትዮጵያ ብቻ ሳይሆን አጠቃላይ ኢስት አፍሪካን ለመመገብ የሚያስችል አቅም አለው። 10 ሚሊዮን ሄክታር የሚታረስ መሬት ማለት በጣም በጣም ትልቅ ሀብት ነው። ከዚያ ውስጥ 25 ፐርሰንቱን በአመት ሁለቴ በአመት ሶስቴ ወደ ማምረት የሚያስችል አቅም ከፈጠር በምግብ መራብ የሚባለው ቋንቋ በምርጫችን ፈቅደን ያመጣ ነው። ካልሆነ በቀር ከፈጣሪ የተከለከለ ነገር የለም። ሰው አለን፣ መሬት አለን፣ ውሃ አለን። ሁሉ የተሰጠና ነው እኛ ያጣ ነው። ያ ሰው የተሰጠውን አውቆ ያለውን አውቆ መጠቀም አለመቻል ላይ ነው። የአዋቂ ሰዎች ብቃት የሚያስፈልጋቸውን ብቻ ሳይሆን የማያስፈልጋቸውን ነገር ማወቅ ሲችሉ ነው። አንድ ሰው የሚያስፈልገውን ነገር ሲያውቅ፣ የማያስፈልገውን ነገር ሲያውቅ፣ ያ ብልህ ሰው ይባላል። በኛ ሁኔታ የሚያስፈልገን ልማት ነው፣ የሚያስፈልገን እርሻ ነው፣ የሚያስፈልገን ራስን መመገብና የተረፈንን ሽጦ መጠቀም ነው። የማያስፈልገን ደግሞ መባላት ሁሉ ተሰጥቶት በማያስፈልገው ጉዳይ ላይ ጊዜውን የሚያባክን ማህበረሰብ ሲሆን የተሰጠውን ያለውን ያጣል። እና ከእርሻ አንጻር ተስፋ ሰጪ ጅምር ነው ያለው። ክትትል ይፈልጋል፣ ድጋፍ ይፈልጋል። ይሄንን ካደረግን ሶማሌ ራሱን መግቦ አካባቢውን የሚመግብ እንደሚሆን ተስፋ ይደረጋል። ከእርሻው በተጨማሪ ኢንፍራስትራክቸርን በሚመለከት በሶማሌ ክልል የፌዴራል መንግስት ብቻ የክልል መንግስትን ሳይጨምር ወደ 2000 ኪሎ ሜትር የሚጠጋ አስፓልት መንገድ እየገነባ ነው። ይሄ በሶማሌ ታሪክ ታይቶ አያውቅም። ባለፉት ሁለት ሶስት አመታት የጀመርነው ስራ 2000 የሚጠጋ ኪሎ ሜትር እየገነባ ነው። ከዚያ ውስጥ ከሰባት መቶ ከስምንት መቶ የሚጠጋው ኪሎ ሜትር ተጠናቆ ስራ ጀምሯል። ግማሾቹን ዛሬ እንዳየናቸው በከተማ ውስጥ ከከተማ ውጭ ከተማን ከሌላ ቦታ የሚያገናኙ ያለቁ እየተሰሩ ያሉ አስፓልቶች አሉ። በሚመጡት ሁለት ሶስት አመታት ሁለት ሺውን ብናጠናቅቅ ከኢንፍራስትራክቸር አንፃር ያለው ጠቀሜታ ከፍተኛ ነው የሚሆነው። ሶስተኛ ኤርፖርት ጎዴ ላይ ያየነው ኤርፖርት በራሱ ብዙ ነገር ይናገራል። ጎዴ ላይ ያየነው ኤርፖርት በየትኛውም የኢትዮጵያ ክልል በየትኛውም የኢትዮጵያ ከተማ ነባር ከተሞች በአንደኛውም ቦታ የለም። አክሱም ያለው ኤርፖርት፣ መቀሌ ያለው ኤርፖርት፣ ጎንደር ያለው ኤርፖርት፣ ባህር ዳር ያለው ኤርፖርት፣ ጅማ ያለው ኤርፖርት ጎዴ ናው ያክል ለኳልቲ ለጠንካራ ኢንፍራስትራክቸር የሰጠነው ቦታ ማሳያ አንዱ ጎዴ ነው። ኢትዮጵያ ውስጥ ከአዲስ አበባ ቀጥሎ ሁለተኛው ውብ ፈንክሽናል የሆነ ረዘም ላለ ጊዜ ሊያግዝ የሚችል በቀላሉ ከኢትዮጵያ ባሻገር ሰርቪስ መስጠት የሚችል ኤርፖርት ያለን ጎዴ ነው። ይህም ማስፋት አለብን። ከሰራን ትልቅ ንጹሕ ለልጆቻችን የሚሸጋገር ነገር መሆን አለበት። ሰራ ለማጥቾ ወከፍ ወከፍ ያለው ነገር ጥሩ አይደለም። አስፋልትም ከሆነ ደንበኛ አስፋልት ኮንክሪት ረዘም ላለ ጊዜ የሚያገለግል መሆን አለበት። ኤርፖርትም ከሆነ በቂ ሰርቪስ መስጠት የሚችል ረዘም ላለ ጊዜ የሚያገለግል በማንኛውም ሰው እይታ ቢመዘን የማያሳፍር መሆን አለበት እና መሰረተ ልማት የሚገነባው ለአንድ ትውልድ አይደለም። ከአንድ ትውልድ ባሻገር የሚያገለግል ስለሆነ በደንብ ጠንቀቅ ተደርጎ በኳሊቲ ቢሰራ እንደ ሀገር ኢንቨስትመንታችን አክሳሪ አይሆንም። አሁን ከለውጡ በኋላ የምንሠራቸውን ማንኛውም ላይብረሪ ሊሆኑ ይችላል፣ ሙዚየም ሊሆኑ ይችላል፣ መንገድ ሊሆኑ ይችላል፣ ፓርኮች ሊሆኑ ይችላሉ፣ ጽዳታቸው ሳይዛቸው ጠንከር ተደርጎ የሚሰራበት ዋናው ምክንያት ለትውልድ ሊሻገር በሚችል መንገድ የኢትዮጵያን ልክና ቅርጽ በሚያሳይ መንገድ እንዲሆን ነው። አሁን ሰርተን ነገ የሚፈርስ ነገር መሆን የለበትም። ኮንዶሚኒየም አሁን ሰርተን ከሁለት ሶስት ዓመት በኋላ እንዴት እናፍርሰው ብለን የምንጨነቅ መሆን ያለው ከሰራን ጠንከር ያለ የሚጠቅም የሚሻገር መሆን አለበትና በሶማሌ ክልል በኤርፖርት በመንገድ ማህበራዊ ዘርፍ ትቼ ነው። በትምህርት በጤና ያለውን አልነካውም። በኤርፖርትና እና በመንገድ የጀመርናቸው ስራዎች በእርሻ ካናል የጀመርናቸው ስራዎች እንደ ኢንፍራስትራክቸር ከተወሰዱ የሶማሌን ክልል ባጭር ጊዜ ውስጥ ወደ ልማት ወደ ብልጽግና ሊወስዱ የሚችሉ እጅግ ጠቃሚ የሆኑ መሰረተ ልማቶች ናቸው። ህዝቡ ይህንን ስራ እየተለማመደ የእርሻን ጠቀሜታ እያወቀ በሚሄድበት ሰዓት ነከብቶቹ ምግብ ያገኛሉ። ሰውም ምግብ ያገኛል። የተመገበ ከብት ደግሞ ወተት ይሰጣል፣ ስጋ ይሰጣል። እዛው እያለ የሚያሟላ የምግብ ቼን የምግብ ሰንሰለት ይሆናል ማለት ነው። ይህ ከሆነ ረሃብ የሚባል ቋንቋ ሊወራ አይችልም። ይሄ አፈር ተሰጥቶት ይሄ ውሃ ዚህ ጋር እየፈሰሰ ለመራብ የፈቀደ ሰው ግን በራሱ ምርጫ በራሱ ፍቃድ መራብን መርጦ ስለወደደ የሰውን ምርጫ መከላከል መገዳደር አይቻልም። የሰው ምርጫ ልማት፣ የሰው ምርጫ መለወጥ ከሆነ እንኳን እኛ እንደዚህ ያለ አፈር፣ እንደዚህ ያለ አየር፣ እንደዚህ ያለ ውሃ ይዘን ከእኛ በባሰ እጅግ አስከፊ በሆነ መልካ ምድር ብዙ ሀገራት አምርተው ራሳቸውን ይመግባሉ። እና ኢትዮጵያውያን የሚያስፈልገንን ለይተን ማወቅ አለብን። የማያስፈልገንን ለይተን ማወቅ አለብን። ሶማሌ ክልል ውስጥ ባለፉት ሀያ ዓመታት ሰላሳ ዓመታት የሚታወቀው በግጭት ነው። ከጃንሆይ ጊዜ ጀምሮ ብዙ ግጭት ያለበት አካባቢ ነው። ለመጀመሪያ ጊዜ እፎይታ፣ ሰላም ያገኘው አሁን ነው። እፎይታና ሰላም ሲያገኝ ደግሞ ሀብቶቹ ወደ ማየት የማያስፈልገውን ጥሎ የሚያስፈልገው ወደ መያዝ በመምጣቱ እንደምታዩት በጣም ጥሩ ጥሩ የሚባለው ጅማሮዎች አሉ። ይህን ኦሮሚያ ላይ፣ ይህን አማራ ላይ፣ ይህን ትግራይ ላይ፣ ይህን ደቡብ ላይ ማስፋት ያስፈልጋል። ሰላምን አብዝቶ መፈለግ፣ ለሰላም መቆም የሚያለያየን ነገር ካለ በንግግር ብቻ ማድረግ፣ በጉልበት ማሳመን፣ በጉልበት መቀማት የሚባል እሳቤ እንደማያዋጣ አውቀን መተው፣ በንግግር ማመንና ለሰላም ቅድሚያ መስጠት፣ ያለንም ማወቅ፣ የሚያስፈልገንም ማወቅ፣ የሚጠቅመንም ማወቅ፣ የማያስፈልገንም መተው ስንጀምር እንደ ሀገር የመበልጸግ አቅማችን በከፍተኛ ደረጃ ያድጋል። እንግዲህ ሁሌ እንደምናገረው ኢትዮጵያ ካለ ጥርጥር የመበልጸግ አቅም አላት ሀገር ናት። ሶማሌ ክልል እንኳን 10 ሚሊዮን ሄክታር የሚታረስ መሬት ካለው ይሄን በአርባ በሀምሳ ኩንታል በሄክታር ብታባዛው በጣም ከፍተኛ አቅም አለን። እንድተባበር፣ እንስራ፣ ሰላም እንውደድ፣ ልማትን እንውደድ፣ መደማመጥ ይኑረን። ሴራ፣ ሸር፣ ተንኮል እንተው። ያ የእኛ ሐሳብ አይደለም፣ ያ የጥራቶቻችን ፍላጎት ነው። እኛ እርስ በርስ ማባላት አይናችንን ከልማት ከሰላም ከስራ ነቅለን ወደሚያባላ ጉዳይ እንድናተኩር ማድረግ የኢትዮጵያውያን መሻት ፍላጎት አይደለም። ይሄ የባዳ ፍላጎት ነው። የባዳን ፍላጎት ኢንተርቴን የሚያደርግ ባንዳ እንጂ ሰው የለም። ዜጎች የባንዳን ልብስ አውልቀው ሀገር ወዳድ ዜጎች ሆነው የባዳን ቶንኮል የባዳን ሴራ የባዳን የመከፋፈል ትርክት ትተው የሚያሰባስብ የጋራ የሆነ እንደ ሀገር የሚያበለጽግ ከእኛ አልፎ ደግሞ ምስራቅ አፍሪካን የሚቀልብ ብቃትና ማንነት እንድንይዝ ተባብረን መስራት ይኖርብናል። ጅማሮቻችን ጥሩ ናቸው። ገና አሁንም ግን ብዙ መትጋት መልፋት መጣር ይጠበቅብናል። በዚህ ስፍራ ያየነው ነገር ኢትዮጵያ ተስፋ እንዳላት ኢትዮጵያ እንደምትበለጽግ የኢትዮጵያ የብልጽግና ግስጋሴ ጉዞ የሚቆም እንዳልሆነ ያመላክታል። ጠላቶቻችንም እንግዲህ ይህን አይተው ተምረው ወደ ልማት ወደ ስራ ወደ ትብብር ወደ ስምምነት እንዲመጡ በዚሁ አጋጣሚ ጥሪን ማቅረብ እፈልጋለሁ። እጅግ አድርጌ አመሰግናለሁ።